ሰላምን በኢትዮጵያ በዘላቂነት ማስፈንና ማረጋገጥ አለመቻሉ በተለይ ደግሞ በውይይትና በንግግር መንገድ መሄድ አለመቻላችን እንደ ሀገር ያስከፈለን ዋጋ ምንድን ነው ከሚለው ሀሳብ እንነሳው። ጥሩ መልካም። በትግራይ ክልል ሲነሳ የነበረው ጦርነት ምን ያህል አስከፊነት እንደሆነ ሁሉም የሚታወቅ ነገር ነው። ውድመቱን በንብረት ላይ በሰው ኃይል፣ ምን ኃይል እንዳመጣው ሁሉም የሚታወቅ ጉዳይ ነው። ስለዚህ ከዛ በመነሳት ሌላ ጦርነት በዚሁ አይነት እንዳይነሳው ሁላችን የኢትዮጵያ ሕዝብ መረባረብ አለባቸው አስ በጤና በኩል በልማት በኩል በማንኛውም መልኩ ብዙ ችግሮችን እንዳመጣ፣ ኢቨን በእኛ በጀት ሁኔታውን፣ በእኛ የውጭ ምንዛሬ ሁኔታው አስከፊ እንደሆነ ሁሉም የተረዳ ነገር ነው። ስለዚህ ይህን ማስቆም አለብን፣ አትሊስት በውይይት መካሄድ ያለብን ጉዳይ መካሄድ አለበት። ከትጥቅ ጋር የተያዘ ነገር ሁላችን መምረጥ የለብንም። እንደ አንድ አማራጭ መውሰድ ያለብን በውይይት በጋራ መቀራረብና በአትሊስት መፍታት የምንችል ነገር መፍታት የምንችልበት ሁኔታ መፍተር አለብን፣ በውይይት ማለት ነው። ምናልባት ውይይት ችግርን በውይይት መፍታት ሲነሳ እንደ ሀገራዊ ምክክር ያሉ ሌሎችም ደግሞ ለሰላም የሚበጁ መንገዶችን ከመጠቀም አኳያ የሰላም ጥረቶችን እንዴት ነው ማጠናከር የሚያስፈልገው? ጥሩ ነው። የምክክር መደረጉን ስራው ሲጀመር እንደ ተስፋ ነበር የተወሰደ ያለው አትሊስት በመሃሉ ላይ ህዝቡን የተለያዩ ነገሮችን ሲነሳ የነበሩት ቅሬታዎችን እንደነበረ ነው የሚሰማው። ነገር ግን ያኛው እንደ ዋና አማራጭ ኢትዮጵያ ህዝቡ መውሰድ ያለበት ነገር ነው የዚህኛው የህዝብ ውይይቱን በሰላማዊ መንገድ በዛው እንዲቀጥል ማድረግ ከዛው ያሉት ክፍተቶችን በጋራው የሚስተካከሉበት ሁኔታ የመፍጠር በተለይ አት ሊስት የሚነሱት ጉዳዮቹን የአሳታፊነት ኢንኩሉዥን የሚባለው ነገሮችን ላይ ክፍተት አለ የሚል ነው። ኢቨን የተቃዋሚ ፓርቲ ተቃዋሚ ድርጅቶቹን የራሳቸው ሰዎቹን እዛው የሚገቡበት ሁኔታ መፍጠር ነው ማለት ያላቸው ክሬታዎችን በነሳ የሚገልሱበት ሁኔታ ስለዚህ ሁሉንም ተቃዋሚ የሆነውንም ሁሉንም የማህበረሰብ ክፍል ያካተተ ውይይት ማድረግን እንደአማራጭ መውሰድ ነው የሚለውን እንውሰድ እና ዶክተር ምናልባት እንደሚታወቀው ሁሉም የኢትዮጵያ ህዝብ ሰላም ፈላጊ ነው፣ በሰላም ነገሮችን መጨረስ ይፈልጋል። እና አሁን ላይ ደግሞ የታዩ የሰላም ጅምሮች አሉ በተለያዩ አካባቢዎች ላይ ባሉ ግጭቶችና ይሄንን አጽንቶ ዘላቂ ሰላምን ለማረጋገጥ ከህዝቡም ከመንግስትም አሁን ካነሷቸው ከሌሎች ከተቃዋሚዎችም የሚጠበቀው ምንድን ነው የሚለውን እናነሳ። ትክክል። ዋናው ነገር ህዝቡን ኢትዮጵያ ሰላም ሲኖር ለልማት በር ክብት ነው። ስለዚህ ሁላችን ለልማት ነው ስራችን እንደ ዋና አጀንዳ መያዝ ያለብን። ልማት ስንል ልማት ፕሮጀክቶችን ለማድረግ ሲደረግ አትሊስት ከሙስና ወይም ከሌብነት የጸዳ መሆን አለበት። ሁሉም የህብረተሰብ ክፍል በዜግነቱን ስራው እንዲያገኝ የማድረግ ነው። ስለዚህ አትሊስት አሁን የምናደርገው የልማት ፕሮጀክቶችን ከስራ አጥነት ሁሉም ዜጎቹን ስራ የሚያገኙበት ሁኔታ መፍጠር ነው። ያ ዋና አላማ ሆኖ ከዛ ያሉት ቅሬታዎቹን በሙሉ አንዱ በአንዱ የመምለስ ጉዳይ፣ በተለይ ዋና ችግራችን የልማት ጥያቄ ነው። ሁላችን ፊታችን መዞር ያለብን የልማት ስራዎችን የመስራት ከዛ በአንሳር የአንዳንዱ ያሉ የልማት ክፍተቶቹን ካሉት መደፈን የሚቻልበት ሁኔታ መፍጠር ነው እንጂ በውይይትና በልማት ሁላችን ወደ ሰላም መሄድ ያለብን ጉዳይ ነው የሚናምነው መልካም የሰላምና ደህንነት ምሁሩ ዶክተር ቻን ዮም ለሰጡን መረጃ ክለብ እናመሰግናለን ቴክ ዩ በጣም አመሰግናለን